ተደርጎ ነው እንደሚክድ እየታወቀ የሰው ገንዘብ ወስዶ እየነገደ ሌላ ሰው እንደሚያከስር እየታወቀ ትክክል ያልሆነ እቃ አምጦ እየሸጠ መሆኑ እየታወቀ እንዴት ማህበረሰቡ ዝም ይለዋል? ነው እኔ የምለው ማለት ለምንም አናገድለው? ለምንድን ነው ለምንድን ነው ሰላም የምንለው? ለምን ፊታችን አናጠቁርበትም? ማለት ትክክል እኮ አይደለም። ሶሻል አውትካስት ይፈልጋል ይሄ ካደነቅ ነው፣ ካከበር ነው፣ ጭራሽ የእሱን ዕቃ የምናከፋፍልለት ከሆነ እኛም ይሆነን አልተለየንም። ነፋፋው ንጽህናው የሚጀምረው እንደ ማህበረሰብ የሞራል ባህራችንን የሞራል መመዘኛችንን ከፍ አድርገን እንዲህ የሚያደርጉ ሰዎች እንዲሸማቀቁ መደረግ መቻል አለበት። አላህን ካልፈሩ እንኳ ሰው እንኳ ቢያንስ ሰው ይፍሩ እስኪ። ሰውም እኮ እንዲፈራ ማድረግ ይቻላል ራሱን ማህበረሰቡ እንደ ማህበረሰብ እንዲህ ያደረገ ሰው እንዲሁም ከእድርም ያገሉኛል ብሎ መፍራት አለበት እ መስጂድ ላይ ሰላም የሚለኝ ሰው አላገኝም እንዲሁ የቀበሌው ሰው ይጠቋቆምብኛል ቀባሪ አጣለሁ ማለት እኮ አለበት ኮምፈርተብሊ ነው እየተኖረ እኮ ያለው በጣም በቃ ተረጋግቶ ጎበዝ ነው እንጂ ጀግና የገባው ይባላል። የገባው መኪና እየቀያየረ ነው። በጣም በቃ ሰው እንደውም ቁጭ ብድግል ሊለት ሁሉ ይችላል። ሰደቃ ሁሉ ይሰጣል። ይሄ ይሄ ሀቂቃ እኔ እንደ ማህበረሰብ ካምፔን ይፈልጋል። ሁጥባዎች ማ ኢማሞች በአንድ እንደው በቃ የሆኑ ወራት መዝመት መዘመት ያለበት አጭበርባሪነትን መጠየፍ አይነት ስሜት ያለው ነገር መምጣት አለበት። ቤዚክ እኮ ነገር ነው መሐመድ። በቃ ይህ እኮ የእስልምና መሰረታዊ ነገር እኮ ነው። አማና ሙእሚን እኮ አይዋሽም ነው ያሉት ነቢ ስላ ስለም። ሙእሚን እኮ በቃ ውሸትን ተጸይፎ ውሸቱ እውነት በመናገሩ የሚመጣውን ነገር እኮ መሸከም ያለበት ነው ሙእሚን ማለት ይሄ ይሹ። እኔ ወላሂ ሁሌ ውስጤን በጣም የሚያሳምመኝ ነገር ነው። እባካችሁ ለልጆቻችን ስንል፣ ለትዳራችን ስንል፣ ለአፊያችን ስንል አማናን እንጠብቅ። በቃ ብዙ አይነት ሪዝቅ ነው ያለው። ያይዋ የገንዘብ ሪዝቅ አለ የፍቅር